ዮናሴ ጋር ሁላችንም በደንብ አዳምቱ። ሀቢባ ትግሬ ናት፣ ጉራጌ አይደለችም። የሀቢባ ባል አጋሜ ነው። ዮናሴ ጋር አጋሜ ነው፣ ልያሸው አጋሜ ነው እንዳሉ፣ ምንድን ነው እንዴት ነው የሚጫወቱት? ኦሮሞን ስለሚንቁ፣ አማራን ስለሚፈሩ ኦሮሞን እንጫወትበታለን። አይችልም ፍቅር ናቸው የዋናቸው ውሃ ስጠይቅ ወተት ነው የሚሰጡ እያሉ ይጫወትባቸዋል። አውቀው ባህላቸውን በማክበር ምን በማድረግ ምን በማድረግ እንሸውዳቸዋለን። አማራው አይሸወድም ብለው ያስባሉ። ስለዚህ ሊያሸው አጋሜ ናት። የአጋሜ ስብስብ ናቸው። ሰላይ ናት። ኃይለኛ ፖለቲካ። ዳልቻ ይገለኛል ብላ ዳልቻን እንደ ገዳይ አድርጋ ኦሮሞ ገዳይ ነው ይገለኛል ብላ የሰራችው ፖለቲካ እንዳትረሱ። ሊያሸው በደንብ አርጋችሁ እዩት። በደንብ ቀረብ ካረጋችሁት አይኑ ጠንካራ ነው። የአይን ብሌኑን ተመልከቱት። ጠንከር የወንድ አይን ነው ያለው። ጠንከር ያለ ነው። ሳቁ የወንድ ነው። እንደዛ የሚስቅ እንደዛ የሚስቅ ሴት የለም። ይህ የቪልን ታውቃላችሁ? ቪልን ሆረር ሙቪ ላይ ቪልን ይባላሉ። ወንድነቱ ይመጣል ወንድነቱ ይመጣል። ቅንቅናም ቅናታም እውነቴን ነው የምላችሁ። ልያሸው ድብን ያለ አጋሜ፣ የአጋሜ ሰላይ ኦሮሞና አማራን በኦሮሞ ተደብቆ ካያቸው፣ አሁን ኦሮሞ ተደብቆ ምን ያደርጋሉ መሰላቸው? አሁን ዘገየ ጆከር አማራ አይደለም ትግሬ ነው። ዘገየ ትግሬ ነው። ትግሬ እንደሆነ ትግሬ መሆኑን የነገረችን እንዲሁም ቤት ታየው ናት እህታችን፣ ቤት ታየውናት ያሳወቀችን፣ ሀንድረድ ፐርሰንት። ዘገየ ቤት ታየውን ለማጥቃት የሄደበት መንገድ ስታዩ፣ ትናንትና ራሱ የሆነ ቤት ገብቶ፣ ምክንያቱም ፂላ ነዋ አማራ ቢሆን የፈለገ ነገር አሳልፎ አይሰጥም። እኔ ዘገዬ አማራ መስሎኝ አሳልፌ አልሰጠውትም ነበር። ትግሬ እንደሆነ ትግሬ በመሆን እኮ እኔ ግድ የለብኝም። ግን ወያኔ ወያኔ ወያኔ ነው ዘገዬ። ድብን ያለው ወያኔ ነው ዘገዬ። ወያኔ ነው፣ እቺ ወያኔ ናት። ወያኔ ደግሞ ፍላጎቱ መቶ ዓመት መምራት ነው። ምንድን ያለው ለኦሮሞ ስልጣን መስጠት ለኦሮሞ ስልጣን ለጻል ውሃ በብርጭቆ መስጠት ነው። ሞኝ ናቸው። እንቆጣት እንደዛ በደንብ አርጋችሁ ካዳመጣችሁ፣ በደንብ አርጋችሁ ካያችሁ የሚጠቀሙበት መንገድ ኦሮሞን እናታለዋለን ኦሮሞን እንትን ነው። አማራስ፣ አማራን ይፈሩታል። አማራ እንዴት እንደሚፈሩት ታውቃላችሁ? ስለዚህ ምንድነው ያሰቡ የቤታና የሊያሾ ደጋፊዎች ተያይዘውታል። ለሊያ ሾ ማነው ደጋፊ? ሸርሙጣ ናት። እንደዚህ ናት። ቱርክ ሄዳ እንዲህ ስታረግ ነበር ምናምን ብሎ ሲላት የነበረው ዮናስ ሙሉ ነህ ነው። እንግዲህ ዮናስ ሙሉ ነህ ከፊትም ከቤት ታዮ ጋር ተጣልቷል። አንድ ላይ ደግሞ ከቤት ታዮ ጋር ሲጣላ ደግሞ መጀመሪያ ቀድሞ ከሊያ ጋር ነበር የተጣላው። ከዛ ደግሞ ወደ ቤት ታዮ ሄዷል። በኋላ ደግሞ ከጂጂ ጋር ተጣልቶ የነበረው ሰውዬ ጂጂን ታርቆ ሊያን እየቦጨቀ በነበረበት ሰዓት አሁን ደግሞ መልሶ ከሊያ ጋር ታርቆ ወደ ቤታዮ ቦጨቃ ሄዷል ማለት ነው። እና እንደዚህም አይነት አለ በጣም ነው የሚያስጠላው። ግን ሶሻል ሚዲያ ላይ ቤታዮም ደግሞ ርዕስ አርጋ ይዛ ገብታ በዩትዩብ መታ ወደ ዩትዩብ ተቀላቅላለች። እንግዲህ ከስር አንስታ እስከ ላይ ድረስ ሊያ ሾን እየወቀጠጫት ነው ማለት ነው። በዝርዝር ክፍል ክፍል አለው። ከመምጣቷም 15ሺ ሰብስክራይብ አግኝታለች። ወደ 20ሺ ቪውር፣ እስካሁን እኔ ቪዲዮዋን እስካየሁ በሳት ድረስ ወደ 20ሺ ቪውር አግኝታለች ማለት ነው። እንግዲህ በግሩፕ ነው የተያዘው የተያያዘው። ቤታዩን ተሰድባት የነበረች ቺክ እያ እንኳን ለቤታዩ ወግና እንትናን እየሰድበች ነው ማለት ነው። ሄለን በላ በቃል፣ እኔ እንጃ። ብቻ አንድ ሰው ሲጣላ እንደዚህ ነው እንዲሁ። እውነትም አበሻዎች አሽቃባጭ በመሆናችን አሁን በትክክል ተረዳውት። እግዚአብሔርን እንዲህ ነው እንዲ ለካ የሚያደርገን በጣም ነው የሚገርመው። የኛ ግን ነገም እኮ እንታረቃለን፣ መታረቅ እኮ አይቀርም ነገ መታረቅ እንዳላውቀን ግን ጸባችንን በልኩ ብናረገው አሪፍ ነው። ምክንያቱም ያንንም ያንንም ማውጣት ጥሩ አይደለም ለዩቲዩብ ሽቀላም ቢሆን ጥሩ አይደለም። የስራው ባህሪ ነው በርግጥ። ግን በደና ጊዜ የተወራውን ሁሉ መቶ መዘግዘግ አግባብነት አለው ብዬ አላስብም። ለማንኛውም ሰሞኑን ያለው አጀንዳ በዚህ በሕማማት ከአብረሽና ከሮታ በኋላ ያለው አጀንዳ እንግዲህ ይሄ ነው። ከበዓል በኋላ እንመለስበታለን። እስከዛው ካልበረደ ማለት ነው። እኔ እኔ ደግሞ ከሁሉ ከሁሉ የገረመኝ ማለት ነው፣ ተያያሾ ነጥብ ያስጉባት ምንድን ነው? እስቲ ይሄ ፊሊተርሽን በቲክቶክ አይንሽን ትልቅ አድርገሽ ነበር ስትመጪ ነበረው። እሺ ሰርጀሪ ተሰራሽ፣ በዩትዩብ ለመምጣት ስቲ ሰርጀሪ ተሰራሽ። እሺ ሰውነትሽንስ በሰርጀሪ አስተካከልሽ። በቲክቶክ ስትመጪ ቲክቶክ ላይ የነበረው ፊሊተርሽ ቲክቶክ ላይ የነበረው ፊሊተርሽ አይንሽን ትልቅ የሚያደርገው የሚያቀላሽ፣ ምናምን እዛ ዩትዩብ ላይ ደግሞ ስትሄጂ የመብራት ማህደር ደርድረሽ ልትቀመጪ ነው እንዴ? የመብራት ማህደር ደርድረሽ ልትቀመጪ ነው እንዲህ? ምናምን ብላ ስትል የእውነት እውነት ቅናት ነው ያስመሰለባት። ምክንያቱም አሁን ዩትዩብ ላይ በደንብ በቡጨቃም ሰውና ሰውም በማጣላት የታወቀችው ሊያሹ ናት እና አሁን ደግሞ በስድብ ታቋታላችሁ፣ ቤታየውም በስድብ ታቋታላችሁ። እንግዲህ ማንንም ጥርቅርቅ ስታረግ ታውቅበታለች። ቀይምም አይዙባትም። ብትሳደብም ደግሞ ኔ የሷ ስድብ ምንም አይመስለኝም። ማለት ያው ደስ ትለኛለች። ጌት ጌት አድገን እንትን አድርጋ እንደምታመጣው ማለት ነው። ስለዚህ አሁን የበለጠ ትበልጠኛለችና በቃ ቲክቶክ ላይም እንደምትበልጣ ታውቃለችና ትበልጠኛለች አይነት ነገር አስመሰለባት። ሊያ ግን እንደዛ ማለቷ ምክንያቱም ጎግል ነው የሚከፍለው እንደውም አልተሰራበትም እኮ ኢትዮጵያ ውስጥ ተጨራሽ ዩትዩብ አልተሰራበትም። ይጀምራሉ ይተዋሉ። አልሰሩበትም እንጂ በትክክል ብትመጣ በትክክል ብትሰራ፣ ቤትታየው ሚሊየን ትሆናለች። መኪና በትክክል ትገዛለች። ለምን ዩትዩብ በደንብ አሳምሩ ነው። እንኳን ለሱ አይደለም ለማንም ይከፍላል። እንኳን እሷ በኮንፊደንስ መታ እዚህ ጋር እንደፈለገች ማንንም ከላይ ዝቅ አድርገ መናገር መትችል ሴት ቀርቶ ለማንም ኮንፊደንስ ላለው ሰው ዩትዩብ ይከፍላል። ስለዚህ ጉግል ነው የሚከፍለው ጉግል ደግሞ የኔን እኔ ነኝ የምወስደው፣ የኔን ማን ነው የምወስደው? የቤት ታዩ ሊያት ወስድም፣ የሊያም ቤት ታዩ አትወስድም። ሚሰ የሚሰጣቸው በሰሩት መጠን ነውና በዚህ መቀናናት አያስፈልግም። ለማንኛውም እስቲ እኛንም ሰብስክራይብ እያደረጋችሁን ትንሽ ትንሽ ወሬና ቀጥታችሁ አለ